የቀድሞ የኢትዮጵያ እጅ ኳስ ፌዴሬሽን ፕሬዝዳንት ዶክተር ደመላሽ ካሳይ ሥርዓተ ቀብር ተፈጸመ። የቀድሞ የኢትዮጵያ እጅ ኳስ ፌዴሬሽን ፕሬዝዳንት ኮማንደር ዶክተር ደመላሽ ካሳዬ ሥርዓተ ቀብር ቤተሰቦቻቸውና ወዳጅ ዘመዶቻቸው በተገኙበት ዓለም ባንክ በሚገኘው ጀሞ ሥላሴ ቤተ ክርስቲያን ተፈጽሟል። ኮማንደር ዶክተር ደመላሽ ካሳዬ በኢትዮጵያ እጅ ኳስ ታሪክ ውስጥ ከፍ ያለ ስራ ከሰሩና በትጋታቸው ጉልህ ሚና ካበረከቱ ባለሙያዎችና አመራሮች መካከል ተጠቃሽ ሲሆኑ በፕሮጀክት ተጫዋችነት እንዲሁም በኦሜዲላ ክለብ ተጫዋችነትና አሰልጣኝነት አገልግሏል በስፖርቱ ኢንተርናሽናል አሰልጣኝነት ደረጃ በመድረስ ሀገራቸውን ከማስጠራትና በፌዴሬሽኑ ለበርካታ ዓመታት በስራ አስፈጻሚ ኮሚቴነት ከመስራታቸው በተጨማሪ ከ2005 እስከ 2009 ዓ.ም የፌዴሬሽኑ ፕሬዝዳንት በመሆን አገልግለዋል። ከእጅ ኳስ ፌዴሬሽን በተጨማሪ ኮማንደር ዶክተር ደመላሽ ካሳዬ በኢትዮጵያ ፖሊስ ዩኒቨርሲቲ በጥናትና ምርመራ በኢንስፔክሽን እና በመምህርነት እንዲሁም በአዲስ አበባ ዩኒቨርሲቲ በተባባሪ ፕሮፌሰርነት አገልግሏል። ተቋማቱ በቀድሞው ባልደረባቸው ኮማንደር ደመላሽ ካሳዬ ህልፈት የተሰማቸውን ሀዘን ገልጸው ለቤተሰቦቻቸውና ና ለወዳጅ ዘመዶቻቸው መጽናናትን ተመኝተዋል። ነፍስ ይማር። ሚኪነኝ ከሚኪታ ቦር ኢንፎ ይኒ ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኘው። ሰላም ቆዩልኝ